ባልና ሚስቱ የሁለት ወር ሕፃን ልጅ ነበራቸው። በጠዋት ሲነሱ ወላጆች ሳይነሱ ወጣቱ መነኩሴ ቀስ ብሎ ሄዶ የተኛውን ሕፃን ገደሉ። አባ ሊያስጥሉ ቢሉም አልቻሉም። እየጎተተ ይዟቸው ወጣ። ጌታ ሆይ ምን አይነት እርጉም ነው! ንጹሕ ንፃን ገደለው እኮ እያሉምባቸው ወረደ። ምንም እንኳን አንጀታቸው በሐዘን ቢኮማተርም በመሀል ላይ የገቡበትን አርምሞ አፍርሰው ከግዝት ላለመግባት አንዲት ቃል አልተናገሩ።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 እሳቸው ከህፃናቱ ጋር ሲነጋገሩ ወጣቱ መነኩሴ ደግሞ የሸንበቆን ቤት በሳት እያያያዘ ነበር። ህፃናቱ ከሚነደው ቤት ሮጦ አመለጡ። ይህን ነፍሰ ገዳይ እስከ መች እታገሰዋለሁ ሲሉ የቆዩት አባ እስክንድሪያ ደርሰዋል እና በምሬት መናገር ጀመሩ። እስኪ ንገረኝ፣ ከዚህ በኋላ ዝም ልልህ አልችልም። መልስልኝ፣ አንተ ሰው ነ ወይስ ሰይጣን? ምነው አባ ምን አጠፋው? አለ መነኩሴው። በዚህ ሶስት ቀን ውስጥ ምን ያላጠፋው ነገር አለ? በበረሃ አክብረው የተቀበሉልን ሰዎች የብር ሳህን ሰርቀ ወንዝ ውስጥ አልጨመርክም? እነርሱም መነኮሳት በቤታችን ተቀብለን ሰርቀውን ሄዱ እያሉ ይሆናል። ይህ መነኩሴው መለሰ። አባ ትልቅ ነገር እኮን ያደረግኩላቸው ያቀረቡልን የብር ሳህን ቅድመያታቸው ከጥንታዊ ቤተ መቅደስ የሰረቀው ጻሕል፣ የቅዱስ ቁርባን ማቅረቢያ ነበር። መላው ቤተሰብ ይህን ሳውቅ፣ በዛ ቤት በብዙ ዘመን ሲቀባበሉት ነበር። በላዩ ላይ በላቲን ቋንቋ ይህ ጻሕል ለቅዱስ ኒቆላውስ ቤተክርስቲያን የተሰጠ ነው የሚል ጽሑፍ አለበት። በዚህ ምክንያት ያንን ቅዱስ ነዋይ የሚጠቀሙ ሁሉ እስካልተመለሰ ድረስ በእግዚአብሔር ላይ ድፍረት ይሆንባቸዋል። የሞቱት ወላጆቻቸውም በዚያ ቅዱስ ነዋይ የተነሳ ነፍሳቸው ትታወካለች። እነዚያም ወጣቶች በጻሕሉ እኛን በማስተናገዳቸው ነፍሳቸው እንዳትጎዳ አዘንኩላቸው። ስለዚህ ሰረኳቸው። የሰረኩት ፈልጌ አይደለም እና ውሃ ውስጥ ወረወርኩት። በማግስቱ የደብሩ ዘበኛ ሊታጠብ ወደ ውሃው ይመጣል። በውሃ ውስጥም ሳህኑን ያገኘዋል። የላቲን ቋንቋ ስለሚያውቅ የተጻፈውን ያነበዋል። ወስዶም ለካህኑ ይሰጠዋል። ፀሃሉ ከብሮ ድጋሚ ሲቀደስበት የሞቱትም ያርፋሉ፣ የቆሙትም ከጥፋት ይድናሉ አላቸው። አባ ተደነቁ። እሺ ህፃኑንስ የገደልከው ለመልካም ብለነው። አባ የእግዚአብሔርን ፍርድ አይመዝኑ። ህፃኑ የተጸነሰው በኃጢአት ነው። ለወደፊት ደግሞ እጅግ ጨካኝ ወንጀለኛ ሆኖ ወላጆቹን የሚገድል ብዙዎችን የሚያሰቃይ ነው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 ጸሎቶን ሰምቶ እግዚአብሔር ያዩትን ሁሉ እንዳደርግና ፈቃዱን እንዳሳዩት ላከኝ አላቸው። ቅዱስ ዑራኤል ለእዝራ እንዲህ አለው። የምትፈርስ የምትበሰብስ አንተ፣ የማይፈርስ የማይበሰብስ የሕያው እግዚአብሔር ፍርዱን ልትመረምር አትችልም። ዘፓትሪስቲክ ሄሪቴጅ ቡክቱ ላይ ያገኘሁት ይህን ታሪክ ትንሽ የሚመስለው ታሪክ በ1747 የተጻፈው የቮልቴር ዛዲግ ላይ አንብቤ የታሪኩ ሞራል ደስ ቢለኝም የዞራስትራኒዝም ነበርና ለቤተ ክርስቲያን አይሆንም ብዬ ትቸው ነበር። ለካ ታሪክ አስቀድሞ በመነኮሳት ታሪክ የተመዘገበ እና በዚህ መልኩ እስከ አራተኛው እስከ አምስተኛው ክፍለ ዘመን በወርቃማ የምንኩስና ታሪኮች ውስጥ ተመዝግቦ አገኘሁት። ባየነው በምናየው ሁሉ እንዳሻን የእግዚአብሔርን ፍርድ በምንደመድምበትና በምናብራራበት በዚህ የደፋር ዘመን እንዲያሉ ታሪኮች ልጓም ቢሆኑን በሚል ተርጉም ይሆናል።